በስማ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አማስሩ ለህዳር በዛት ይለት ኮና ሰማይተ ደናግል ቅዱሳት መነኮሳያት ንጹሃት እሞን ሶፊያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ም ህዳር አስር በዚች ቀን ቅዱሳት ንጹሃት መነኮሳያት ደናግል እናታቸው ሶፊያም በሰማይትነት አረፉ። ሊም ቅዱሳት ከተለያዩ አገሮችና ቦታዎች ሲሆኑ መለኮታዊ ፍቅር በአንድነት በሰበሰባቸው የምንኩስናንም ልብስ ለበሱ። ይኸውም የመላይክት ልብስ ነው። በሮሚ ሀገር ካሉ ገዳማትም በአንዱ የሚኖሩ ሆኑ። ቅድስት ሶፊያ በእነርሱ ላይ እመምንየት ሆነች። እርሷም ጸጋንና እውቀትን የተመላች ናት። የቅዱሳን መነኮሳትን ገድል በማንበብ እየጾሙ እየጸለዩ በምድር ላይ እንደ መላእክት እስከሆኑ ድረስ መንፈሳዊ እድገትን አሳደገቻቸው። ከእነርሱም በአንድ ገዳም ውስጥ ሰባ ዓመት ያህል የኖሩ አሉ። ከውስጣቸውም ልጃገረዶች የሆኑ አሉ። ከሃዲ ንጉስ ሁሊያኖስም ከፋርስ ንጉስ ከሳቦር ጋር ሊዋጋ በሩዋ ሀገር በኩል በሚያልፍ ጊዜ እርሱ ሳቦር ሊወጋ ወደ እርሱ እንደሚመጣ ሰምቷል እና አልፎ ሲሄድም በውስጡ እሊ ደናግል ያሉበትን ገዳም አይቶ ይህ ምንድን ነው ብሎ ጠየቀ። ሰዎችም ይህ የደናግል ገዳም ነው አሉት። በዚያንም ጊዜ ወደዚያ ገዳም ገብተው ደናግሎችን እንዲገድሏቸው፣ በገዳሙ ያለ ገንዘባቸውን ሁሉ እንዲዘርፉ ወታደሮቹን አዘዘ። ወታደሮቹም ገብተው እሊያን ደናግል በሰይፍ ገደሏቸው። ገዳሙንም አጠፉ፣ የገዳሙን ገንዘብ ሁሉንም ዘረፉ። ከሃዲውን ንጉስ ግን ስለ መንጋዎቹ በቀል እግዚአብሔር ተበቀለው። ይህም እንዲህ ነው፣ ያጠፋው ዘንድ ሰማይት መርቆ ቆሪዎስና አዘዘው መርቆሪዎስም በአካለ ነፍስ ሂዶ በጦር ወጋውና በክፉ አሟሟት ሙቶ ወደ ዘላለም ስቃይ ሄደ። ሊ ቅዱሳት ደናግል ግን ወደ ዘላለም ተድላ ደስታ ገቡ። ለእግዚአብሔር ምስጋና ይሁን፣ እኛንም በሊ ደናግል ጸሎት ይማረን፣ በረከታቸውም ከእኛ ጋራ ትኑር ለዘላለሙ። ሰላም ለደናግል እምተደልወ ወእምተሃውዞ ለወልደ ማርያም ድንግል እንዘ ይተልዋ ግእዞ ሶበ ኦሊያኖስ ቀተሎን ለእሎን በተጋእዞ እግዚአብሔር መስተበቅል ለመርቆሬዎስ አዘዞ በቀለ ደሞን በኩናት ይርግዞ። በዚችም ዕለት በእስክንድርያ ሀገር ሊቀ ጳጳሳት በድሜጥሮስ ዘመን ስለ ጾም ስርዓት ቅዱሳን ሊቃነ ጳጳሳትና ኤጲስቆጶሳት የአንድነት ስብሰባ ተደረገ። በዚህም የአንድነት ጉባኤ ለመሰብሰባቸው ምክንያት እንዲህ ነው። የክርስቲያን ወገኖች በጥር 11 ቀን በከበረች በጥምቀት በዓል ተጠምቀው በማግስቱ የከበረች አርባ ቀንን ጾም መጾም ይጀምራሉ። እስከ የካቲት 22 ቀንም ጾመው ጾምን ይፈታሉ። ከዚህም በኋላ በመጋቢት በ23 የህማማትን ሰሞን መጾም ይጀምራሉ። በዚህም ወር በ27 የስቅለቱን በዓል ያከብራሉ። በ29ም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስን የትንሳኤውን በዓል ያከብሩ ነበር። ይህ ድሜጥሮስን በእስክንድሪያ አገር ሊቀ ጳጳሳት ሆኖ በተሾመ ጊዜ በእርሻ የሚተዳደር መጻሕፍትን የማያውቅ ጨዋ ሰው ሲሆን እግዚአብሔር በመለኮታዊ ስጦታው ልቡን ብሩ አድርጎለት የብሉኝና የአዲስ መጻሕፍትን የቤተ ክርስቲያንንም ሕግ አወቀ። ከእርሳቸውም ብዙዎችን ተረጎመ። ከዚህም በኋላ በመንፈስ ቅዱስ ገላጭነት ባሕረ ሐሳብ የተባለ የዘመን ቁጥርን ጻፈ። ይህም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ አጽዋማትና በዓላቶቹ የሚታወቁበት፣ እሊህም የከበረች የአርባ ቀን ጾም፣ የወሳይና ውደት፣ ስቅለቱ፣ ትንሣኤው በአርባ ቀን ዕርገቱ፣ ከትንሣኤውም በኋላ በሃምሳኛው ቀን መንፈስ ቅዱስ የወረደባት ናቸው። ይህንንም ጽፎ ወደ ሮሚ አገር ሊቀጳጳሳት ወደ አባ ፊቅጦር ላከ። ሁለተኛም ወደ አንጾኪ አገር ሊቀጳጳሳት አባ መክሲሞ ላከ ዳግመኛም ወደ ኢየሩሳሌም ሀገር ሊቀ ጳጳሳት አባ አጋቢዎስ ላከ እነርሱም ባነበቧት ጊዜ እጅግ ደስ ተሰኙባት የሮሚ ሀገር ሊቀ ጳጳሳት አባ ፊቅጦርም በሮሚ ሀገሮች ሁሉ ያሉትን የኤጲስ ቆጶሳቶቹን አዋቂዎቹን ብዙዎችን ሊቃውንትንም ሰበሰባቸው ይንንም የዘመን ቁጥር አስነበበላቸው እጅግ በጣም ጥሩ ሆኖ አግኝተው ደስ ተሰኙበት በደስታም ተቀበሉት አባዝተውም በመጽሐፍ ለሁሉ አገሮች ላኩት እስከዚችም ዕለት ጸንቶ ተሰርቶ ኖረ ከዚህም በኋላ ልዩ ሶስት የሆነ አንድ እግዚአብሔርን ፈጽሞ እያመሰገኑት ወደ ሀገራቸው ገቡ። ለክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለክሙ ካህናተ ስባሄ ወዘምሮ፣ ዛፍ ጠንክሙ ሀዊረ እንበለ ተድሮ፣ ውስታሃዱ መካን ለተጋብዎ ወለ አማይበሮ ሐሳብ አበቅቴ ዘመንፈስ ቅዱስ ማሃሮ እምነ ድሜጥሮስ አብ ትንስኡ አይምሮ በዚችም እለት የጳውሎስና የሦስቱ ሰማይታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር አስራ አን በዚች እለት በዚችም ቀን ሁለተኛ የአርኬላዎስ ሰማይትና የአበምኔት ኤልሳ ዳግመኛም የመነኮስ ጳኩሚስና የሰማይት ሚናስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛ አቅረብኩ ማይለተ አዘኪሬ

በአብ በወልድ በመንፈስ ቅዱስ ስም በስላሴ ስም ሰይጣን ሆይ እክዳሃለሁ፣ አወግዛለሁ። ከክፉ ጥፋትም፣ ከጣዖት ሁሉ፣ ከጥንቆላም ሁሉ አወግዛለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በከበረች በስላሴ ስም በመስቀል ምልክት ሰይጣን አወግዛለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። በስላሴ አንድነትና ሶስትነት አምናለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አወግዛለሁ። በጲላጦስ አደባባይ ሰማየት በሆነ ሞቶ በተነሳ በአባቶሪና ባለ በኢየሱስ ክርስቶስ አወግዛለሁ። በነቢያት የተነገረ በሐዋርያት ላይ የወረ የሚረዳው ጥበብን ያስተማራቸው በየሀገራቸው በየቋንቋቸው መተርጉማን የሆኑ ዘንድ የዚህን ዓለም ጥበብ የነገራቸው ለዘላለሙ የማጠፋ ሃይማኖት የወሰነና የደነገጉ ሃይማኖታቸው የቀና 318ቱ ሊቃውንትን የሰበከላቸው በአራቱ ወንበር ሆነው በወንጌል ቃል አንድ ሆነው ህዙን ይጠብቁ ዘንድ ለወንጌላውያን ያስተምራቸዋል ያስተማራቸው ዮሐንስ በዓይኑ እያየ በእርግብ አምሳል በዮርዳኖስ የወረደው በእርሱ ላይ በእርግብ አምሳል ሲወርድ እርሱ መንፈስ ቅዱስ እንደተናገረ እኔ የወደድኩት የመረጥኩት ልጄ ይህ ነው ብሎ አብ መሰከረለት። ከዚህ በኋላ ሰይጣን የፈተነው ተሸንፎ የተወው ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁ እንዳለ አይጎዳችሁም ብሎ ለሐዋርያት ባላቸው ቃል ሰይጣን ሆይ አወግዝሃለሁ። ድውያንን ፈወሱ፣ ለምጻሞችን ማነጹ፣ አጋንንትን አወጡ፣ የሰይጣን ኃይል ሁሉ ድል ንሱ ብሎ ለሐዋርያት በነገራቸው በዚች ቃል ሰይጣን አወግዝሃለሁ። በርቶሎሚዎስ ስራቸውን መርምሮ ሰይጣንን እንዳሰራቸው እንደረገጣቸው እንደዚሁም ከባህሪ ከነፍሴና ከስጋዬ ይፈሩ አይቅረቡ፣ መንፈስ ርኩስ ዝም ብለህ ውጣ ብሎ ለአጋንንት በነገራቸው ቃል ሰይጣን አወግዛለሁ። የኔን ነብስና ስጋ እንዳትዳስሱ አወግዛቸዋለሁ። ትንቢታቸው በደረሰላቸው በአስራ አምስቱ ነቢያት ሰይጣን አወግዛለሁ። ከአምስት መቶ ወንድሞች ጋር አንድ ሆነ የወንጌልን ቃል በሰበኩ በአስራ ሁለቱ ሐዋርያት ሰይጣን አወግዛለሁ። በሲኖዶስ ስርዓት በተሰበሰቡ ሊቃነ ጳጳሳት፣ ቀሳውስ፣ ዲያቆናት፣ ካህናት ሃይማኖታቸው በቀናች በሶስት መቶ አስራ ስምንቱ ሊቃውን ሰይጣን አወግዛለሁ። በአራቱ ወንጌላውያን በማቴዎስ፣ በማርቆስ፣ በሉቃስ በዮሐንስ ከአርባዕቱ እንስሳ ጋር አንድ በሆኑ ፊታቸው የሰው የአንበሳ የላም የንስር መልክ ያላቸው ሁለመናቸው ኃይልን በተሞሉ በእነዚህ ሰይጣን አዋግዛለሁ። አገራቸው በእምነት በወረሱ በሶስቱ አባቶች በአብርሃም በይስሐቅ በያይቆብ ሰይጣን አዋግዛለሁ። ዳግመኛ ምድርን በንፍር ውሃን እንዲያጠፉት ከጌታ ጋር ቃል ኪዳን ባደረገ በእኖ ሰይጣን አዋግዛለሁ። የኦሪት ሕግ የእግዚአብሔር ሕግ በድንጋይ ጽላት በተቀመጡ ካህናት በሙሴና በአሮን ሰይጣን አዋግዛለሁ። እስራኤላውያን ምድረ ርስትን ያሻገራቸው የናዝሬቱ ክርስቶስ ስሙን በተሸከሙ በኢያሱ ሰይጣን አዋግዛለሁ። በእግዚአብሔር ኃይል ሳሙኤል ሰይጣን አዋግዛለሁ። ከሁሉም ወንድሞች በተመረጡ በምርጡ በዳዊት ሰይጣን አዋግዛለሁ። የእግዚአብሔር ቤት በሰራ አጋንት በገዛ ልጁ በሰለሞን አዋግዛለሁ። በኤልያስና በኢያሱ፣ በህዝቅኤል፣ በዘካርያስ በሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል በዘካርያስ በዮሐንስ መጥምቅ ሰይጣን አዋግዛለሁ። በስላሴ አንድነትና ሶስትነት በቤተክርስቲያን በሰማያውያን ጳጳሳት በተሾሙ ካህናት፣ ዲያቆናት፣ አናጉንስጢስና መዘምራን የቅዱሳን ማህበር በሆነ በሁሉም ካህናት በሁሉ ቅዱሳን ማህበር ፍጹማን በሆኑ ሊቃን ጳጳሳት ማህበር ሰይጣን አዋግዛለሁ። ቁጥራቸው ብዙ በሆነ በሚካኤልና በገብርኤል በሱራፌልና በኪሩቤል በሩፋኤልና በሳውቅኤል ሰይጣን አወግዛለሁ። ስውር በሆነ በአማኑኤል በሙናኤልና በአምናቴር በአብያቴር በአብ በወልድ በመንፈስ ቅዱስ አወግዛለሁ። አንገቱን በሀብል በታነቀ በቅዱስ በርቶሎሜዎስ ሰይጣን አወግዛለሁ። ሐዋርያት በሰበሰባት በቅዱስ ቤተ ክርስቲያን ሰይጣን ሆይ አወግዛለሁ። በቅዱስ ስላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሰይጣን አወግዛለሁ። ከእኔ ትወጣ ዘንድ ዳግመኛ እንዳትመለስ ነብሴና ስጋዬን እንዳትዳስስ ሰይጣን አዋግዛለሁ። የመስቀል ወረዴትና በረከት በሁላችን በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለም አሜን። በምድር መካከል ተሰቅሎ ደምን አፍሶ ለእኛ መድኃኒት ነን። ድንግል ማርያምን ምድር አድርጎ እሱ ዘር ቃሉ በዚህ ዓለም በድንግል ማርያም ስጋ ተዋሂዶ ለእኛ መድኃኒት ሆነናል። የእግዚአብሔር መድኃኒትነት ግን እስከ ዓለም ፈጻሜ ነው። ሁላችንም በፍቅር ስንኖር ሁላችንም በንጽና ስንኖር ሁላችንም በቅድስና ስንኖር ሁላችንም በእምነት ስንኖር እግዚአብሔር ከኛ ጋር ነው። መድኃኒቱ ከኛ አይለይም። በቀራንዮ አደባባይ በእነከኛ ሆስፒታል የተሰጠን መድኃኒት አለ። እሱን ግን እየወሰድን አይደለም። አዎ የዓለም ጠቢባን የሚፈውሱት ለስጋ ለስጋ ብዙ ጥበቦች አሉ። ነፍስ ግን መፈወስ አይችሉም። የዚህ ዓለም ነገስታት ብዙ በእጅ የሚመረጡ ሲሆኑ እግዚአብሔር ግን ማንም ያመረጠው ማንም ያላነገሰው ንጉስ ማንም ያላከበረው ክቡር ነው። እግዚአብሔር ግን በሉ ካለም አስቀድሞ ንጉስ ነው። እግዚአብሔር በዚህ ቃል አድሮ ያስተምራል ይምከራል ይገስጸን። አስተማሪ ማን ነው? መካሪ ማን ነው? ገሳጽ ማን ነው? እግዚአብሔር አስተማሪ። ምን ቀረን? እኔና እናንተ ተማሪዎች ነን። አስተማሪ ማዳኙ መድኃኔ ዓለም ክርስቶስ ነው። ስለዚህ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም አለ። እግዚአብሔር ግን ከዓለም አስቀድሞ ንጉስ ነው። ግን ሲል ሌላ ነገር አለ ማለት ነው። እግዚአብሔር ግን ከዓለም አስቀድሞ ንጉስ ነው። በዚህ ዓለም ብዙ ነገስታት አሉ። የዓለማት ገዥ ብዙዎች አሉ፣ ግን የሚነዝር አለ። እግዚአብሔር ግን ዓለም ሳይፈጠር ንጉስ ነው። የሎች ነገስታት የሎች ንጉሶች የተነገሱት ዓለም ከተፈጠረ በኋላ ነው። ስለዚህ ዓለምን ያስገኘ የዓለም ገዥ፣ የማያነግሱት ንጉስ፣ የማያከብሩት ክቡር የሆነ መድኅነ ዓለም ክርስቶስ ይሄ ቃል ለሱ የተነገረ ነው። እሱ ዳዊት ይህን አመስጥሮ ተናግሮታል። ስለዚህ ወገኖች እግዚአብሔርን በዚህ ዓለም ስንኖር ዓለማትን ወደዚህ አንጥቶ የፈጠረልን ዓለማትን የሚገዛ የዓለም ገዥ የሆነው ዋናው ንጉስ ማን ነው? ማን ነው? እሱ እግዚአብሔር ነው። ሌላው ንጉስ ሁሉ ነገስታት የሚባሉ በሰዎች የተመረጡ ናቸው። በሰው ልጅ እጅ የነገሱ ሰው የመረጣቸው ናቸው። ለሱ ግን የመረጣ ያለው ግን እጅ የመረጣው የለም። እሱ አስገኘለው ለዓለማቱ አስገኝ እሱ ነው። ለሰው አስገኝ እሱ ነው። ለፍጥረታት ሁሉ አስገኝ እሱ ነው። ለሱ ግን አስገኘለው ራሱ ዓለምን የፈጠረ ነውና፣ ስለዚህ ዓለም ሳይፈጠር ማን ነበር? እሱ ንጉስ ነበር። አለ ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒት ሴትን አደረገ አለ። በምድር መካከል ምድር መካከል የተባለችው ቀራ ነው ይሆናል። ስለዚህ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የዓለምን ብርት የሆነችውን የምድር መካከል የተባለችው ቀራ ነው ይሆናል። መድኃኒት የተባለው ምድር ማለም ክርስቶስ ነው እንዴት መድኃኒት ይሆን ስንል፣ በቀራንዮ የመሬት እምብርት በሆነችው ወይም የምድር የዓለም መካከል በሆነችው ላይ መድን ዓለም ክርስቶስ ዓለምን ለማርያም በዛራ ተሰቀለ ወገብረ መድኃኒተ በማይከለ ምድር፣ በምድር መካከል ተሰቅሎ ደምን አፍሶ ለእኛ መድኃኒት ሆነን፣ ለእኛ ድነት ሆነን። ለሰው ልጅ ምን ያስፈልገዋል? መድኃኒት ያስፈልገዋል። ለሕመምተኛ ምን ያስፈልገዋል? መድኃኒት ያስፈልገዋል። ዋና መድኃኒት መድኃኒዓለም ክርስቶስ በምድር መካከል በቀራንዮ ላይ ተገኝቶልናል። ለእግዚአብሔር ክብር ምስጋና ይድረሰው። አምስት ሺህ አምስት መቶ ዘመን በመከራ የነበርነውን አምስት ሺህ አምስት መቶ ዘመን ታመን የነበርነውን ከሕመማችን ፈውሶናል። ለእግዚአብሔር ክብር ምስጋና ይድረሰው። ስለዚህ ነው መድኃኒዓለም ክርስቶስ ነቢይ ዳዊት እንደተናገረው ወገብረ መድኃኒተ በማይከረ ምድር በምድር መካከል መድኃኒተን አደረገ አለ። ስለዚህ በሰው ስንመጣ የሰው ልጅ መድኃኒት ምድር የተባለው የሰው አካል ነው። የሰው አካል መድኃኒት ነው። የሰው አካል በውስጡ ምን አለው? መድኃኒት ይገኝበታል። ምድር የተባለው የሰው አካል ሲሆን በምድሩ መካከል መድኃኒት አለ። መካከሉ የሰው አካል መካከሉ ምንድን ነው? ምን ላይ ነው? ንገሪኝ እስኪ ምን ነገርኛል። የሰው አካሉ መካከሉ የተባለው ምን ላይ ነው? አቤት መካከሉ ከቁማና ውስጥ መካከሉ የተባለው ምንድን ነው? ይህ ሰው ምድር የተባለው ወይም ልቡና ወይም ሆድ ነው፣ ምድር ተብሏል። ስለዚህ በዚህ ማ በድንግል ማርያም ማህፀን መካከል በሆነው በማይ ጸኗ አድሮ ለእኛ መድኃኒት ነውናል ለኛ ድን መዳኛው ነውናል ድንግል ማርያምን ምድር አድርጎ እሱ ዘር ቃሉ በዚህ ዓለም በድንግል ማርያም ስጋ ተዋሕዶ ለኛ መድኃኒት ነውናል ለዚያ ይርክን ምስጋና የደረሰው አዎ ስለዚህ ይሄ ይውላገሽ ይውላ እንዲሆን ያደረገ ማን ነው ማን ነው ሰው በራሱ ያደረገው ነው አዎ ይህ ሁሉም ሰው ማድረግ አይችልም። ይህ ማድረግ የሚችለው ቀዳማዊ ንጉስ፣ ካለማት በፊት የነበረው ንጉስ እግዚአብሔር ነው። ለእኛም ዛሬ በመካከላችን መድኃኒትን እየሰጠን ነው። መዘላለም በጠባን የምናገኘው መድኃኒት ዛሬ ብንቀበለው ነገ ያልፋል። ዛሬ ወይ ደግሞ ነገ ይጠፋል። የእግዚአብሔር መድኃኒትነት ግን እስከ ዓለም ፍጻሜ ነው። በዚህን ጊዜ ይቆማል አይባልም። በዚህ ጊዜ ይጠፋል አይባልም። ለዘላለም የሚጸና እውነተኛ መድኃኒት መድን አለም ክርስቶስ ነው። ለእግዚአብሔር ቅዱስ መስጋና የደረሰው አዎ ወገብረ መድኃኒት በማእከለ ምድር። በእኛ መካከል መድኃኒት አለ። በልቡናችን ውስጥ መድኃኒት አለ። ለ5500 የነበረውን በሽታ የፈወሰ መድኃኒት ዛሬም አለ። ይሄ ሲሆን ሁላችንም በፍቅር ስንኖር፣ ሁላችንም በንጽህና ስንኖር፣ ሁላችንም በቅድስና ስንኖር፣ ሁላችንም በእምነት ስንኖር እግዚአብሔር ከኛ ጋር ነው። መድኃኒቱ ከኛ አይለይም። አንድ ሰው አኪሙ ያዘዘውን መድኃኒት መፈጸም እንዳለበት ሁሉ ካልፈጸመ ይድናል? ካልወሰደ የታዘዘለት መድኃኒት ካልወሰደ ይድናል? አይድንም። አዎ ሰዓት ተቀጥሮለት ያውን በቀን አራት ጊዜ በቀን አምስት ጊዜ ይፈውሳል እግዚአብሔር ቃሉ ይፈውሳል። መድኃኒት ነው። ለእግዚአብሔር ከምስጋና ይድረሰው። በየደቂቃው ውሰዱኛ እኔ የኛ መድኃኒት እውነተኛው መድኃኒት በየደቂቃው ይወሰድ አይደለም። የዚህ ዓለም ጠበቃን የሚሰሩት መድኃኒት ግን በየደቂቃ በየደቂቃ የሚቀጠርለት ነው። የኛ መድኃኒት ግን እምነት ነው። የኛ መድኃኒት ማመናችን ነው። ለኛ መድኃኒት ጸሎታችን ነው። ለኛ መድኃኒት እውነተኛው አምላክ መድኃኔዓለም ክርስቶስ ነው። እውነታ ስለሆነች ነው ልናምን ይገባል። አምነን ልንመጣ ይገባል ወደ ቅድስት ቤተክርስቲያን ስንገሰግስ ያመን ልንሆን እውነተኛውን መድኃኒት ለመውሰድ መውጣት አለብን። ንስሐ ገብተን አንድ ሰው ወደ ዓለሙ ጠይቃ ወደ ሐኪም ቤት ሲሄድ መጀመሪያ ጥናት ተደርጎለት ተመርምሮ፣ ከሶስት ከአራት ሪፈራል ተመርምሮ ወደ መጨረሻ መድኃኒት ይሄዳል። ቅድስት ቤተክርስቲያንም መድኃኒቱን ለማግኘት ምን ያስፈልጋል? ንስሐ ያስፈልጋል። ምን ያስፈልጋል? ንስሐ ያስፈልጋል። ፍቅር ያስፈልጋል። ትትም ያስፈልጋል። ሰላም መሆን፣ ንጽሕና ቅድስናን ያስፈልጋል። ከዚህም በኋላ እውነተኛው መድኃኒት ቅዱስ ስጋውና ክቡር ደሙን መቀበል ግዴታችን ነው። ታዲያ ስንታችን ነው መድኃኒት የምንወስደው ያለ ነው። እውነተኛው መድኃኒት የወሰድን ስንቶቻችን ነን? ወደ መድኃኒት የመጣን ስንቶቻችን ነን? በቀራንዮ አደባባይ በእውነተኛው ሆስፒታል የተሰጠን መድኃኒት አለ፣ እሱን ግን እየወሰድን አይደለም። በዚህ ዓለም ጠበቃ የሚሰጠን መድኃኒት ግን ተጠበን እንወስዳለን። ይህ ለስጋችን ነው። ያገኝ ለነፍስም ለስጋ የሚፈጉስ እውነተኛ መድኃኒት ነው። ያን መድኃኒት ለመውሰድ ያውቃል። እውነተኛ መድኃኒቶች እንድንፈወስ እግዚአብሔር ይፍቀድልን። ብዙቻችን ተፈውሰናል፣ መድኃኒቱን እየወሰድን ነው። ብዙቻችን ደግሞ መድኃኒት ያልወሰድናለ እየታመምን የምንኖር ብዙቻችን ነን። እስከ መቼ ነው ታመን የምንኖረው? መድኃኒቱን ወርደን ብንፈወስ ይሻላል አይሻልም? ወገኖች፣ ይሻላል። ድነት ትፈልጋላችሁ? ድነት ትፈልጋላችሁ? ድነት ከፈለጋችሁ መድኃኒቱን ውሰዱ። እውነተኛ መድኃኒት መድኃኔዓለም ክርስቶስ በቀራንዮ ላይ በዕለተ ዓርብ የቆረሰው ቅዱስ ሥጋውና ያፈሰሰው ክቡር ደም በዚህ ጊዜ የሚፈጸማል። በዚህ ጊዜ ቋረጣ ደግሞ የሚባል እስከ ዓለም ፍጻሜ የሚሰጠን መድኃኒት እሱ ነው። በየጊዜው ጠሩና የማይጠበቡበት እውነተኛው መድኃኒት። ስለዚህ እኛም እውነተኛው መድኃኒቶች እንድንፈወስ የእግዚአብሔር ቅዱስ ፈቃዱን ሁሉን የማን ቅዱስ ፈቃዱ በሰው ኃይል የሚደረግ አይደለም። ይሄ በማን ኃይል የሚፈጸም ነው? በማን ኃይል በእግዚአብሔር ኃይል የሚፈጸም ነው። ሁላችንም በጸሎት በጉልበት የማይሆን በንስሐ በፍቅር በፊትና ለዚህ መድኃኒት ያብቃን። ከህመማችን እንድንፈወስ እግዚአብሔር ይፍቀድልን። ብዙ ህመም አለብን። ወደዚህ ስንመጣ ምናችን ታሞነው የመጣ ነው። በእውነቱ ስጋ ታሞብን የመጣ ነው እንጂ ነፍሳችን አዝናደናል የመጣ ነው። ስጋችን ለመፈወስ መጥተናል። አዎ የዓለማዊ ጠቢባን የሚፈውሱት ለስጋ ነው። ለስጋ ብዙ ጥብብቶች አሉ። ነፍስም ግን መፈወስ አይችሉም። ከዚህ ቤተክርስቲያን ላይ ከቅድስና ቦታ ስንመጣ እግዚአብሔር በባረከው ቅዱስ ብሎ በጠራት ቦታ ስንመጣ ግን ሁለት አይነት ፈውስ አለ። ስንት አልኳችሁ? ሁለት አይነት ፈውስ በስጋችንም በልብሳችንም እንፈወሳለን አያችሁ? የእግዚአብሔር መድኃኒትነት ይሄ ነው። እውነተኛው መድኃኒት ይሄ ነው። ሁሉንም በአንድ አድርጎ የሚያደን ሁሉንም አንድ አድርጎ የሚፈውስ እውነተኛ መድኃኒት በቅድስት ቤተክርስቲያን አለ። ለእግዚአብሔር ኩል ምስጋና ይድረሰው። አንተ አጽናይካ ለባሕር በኃይልከ አንተ ባሕርን በኃይልህ አጽናት። በምን በምን በኃይልህ አጽናት። እግዚአብሔር ባይጠብቃት ኑሮ የዚህ ዓለም በየተረጉ በየቦታ ያሉ ሀይቆች እግዚአብሔር ባይጠብቃቸው ብሎ አለማትን ማጥፋት ይችላል። አይችሉም። ማን ያጸናው ነው? እግዚአብሔር ስላጸናው በዛ የሚወርደው ማይበል እግዚአብሔር ቦታ ባይሰጠው ኑሮ አለማትን ማጥፋት ይችላል። እግዚአብሔር ግን ጠብቆት ስለሚኖር ነው። ዛጽናይ ካለው አይር ባይልከ ወደ ላይ ተመልከቱ፣ ወደ ላይ ተመልከቱ፣ ሁላችንም እስኪ ተመልከቱ ወደ ላይ። ይሄ ሰማይ ታላቅ ነው። ምን ይመስላችኋል ብረት ነው ምን ይመስላችኋል? ግረት ነው። ምንድን ነው አሬ፣ ምንድን ነው? ውሃ ነው። አያችሁ ውሃ ነው። ይሄን ጥበበኞች ነን የሚሉ ማጽናት ይችላሉ? ጥበበኞች ነን የሚሉ ይሄን እንደዚህ አድርገው መያዝ ይችላሉ? አይችሉም፣ አይችሉም። ይሄ ያደረገ እግዚአብሔር ነው። ውሃን በደመናያችን እንዲቆም አደረገ። ውሃን በደመናያችን እንዲቆም አደረገ። ያለምንም ግድግዳ እንዲቆም አደረገ። እግዚአብሔር በራሱ ኃይል ነው። ለእግዚአብሔር ክብር ምስጋና አደረሰው። ታዲያ እኛ ግን ብዙቻችን የምንከተለው ብዙ ነገር አለ። ራሱን ለማያድን ነገር ብዙቻችን እንከተራለን። ይሄን የሚያደርገውን አምላክ ትተሪ የራ ነገር ስንከተል እንትያለን። ለምን ነው እውነተኛውን አምላክ ከተከተል፣ የጎደለው ይመራልና ድርብራችን ያለው በከራይ ከኛ ይርቃል። እግዚአብሔር ይህን ውሃ ቁም ብሎ ያዘዘ ከኛ ውስጥ ያለውን ችግር ማስወገድ አያቀተውም። ያቅተዋል? የማን ችግር ነው? የእኛ ችግር ነው። የእምነት ችግር ነው። እኛ ስለማናምን፣ እኛ ሁላችንም እግዚአብሔር ይሰጠኛል፣ እግዚአብሔር ያከብረኛል፣ እግዚአብሔር ጸጋውን ያያልኛል፣ እግዚአብሔር ይፈውሰኛል፣ እግዚአብሔር ያድነኛል ካልን እግዚአብሔር ከሱ እጅ የሚርቅ ነገር የለም። እግዚአብሔር የሚሳነው ነገር የለም። ስለዚህ ይህን ውሃ ያቆመ በዛው እንደ ግድግዳ ያኖራ አምላክ እኛንም አጽንቶ ይጠብቀን። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የዚህ ዓለም ነገስታት ብዙ በእጅ የሚመረጡ ሲሆኑ እግዚአብሔር ግን ማንም ያመረጠው ማንም ያላረገሰው ንጉስ ማንም ያላከበረው ክቡር ነው። ስለዚህ ነው ዳዊት የተናገረው እግዚአብሔር ሰርጉ ስቱን ክብር ማለት እግዚአብሔር ግን እ ካለም አስቀድሞ ንጉስ ነው። እመኑ ሁሉም ነገር ስልጣን የሱ ነው ብሎ ተናግሯል። ስልጣን የማን ነው? ህይወቴ ማን ነው? ስጦታዬ ማን ነው? ድነቴ ማን ነው? ፈውሴ ማን ነው? ሁሉም ነገር ብርሃኔ ማን ነው? ጨለማዬ ማን ነው? ሁሉም እሱ ሲያዘው የሚታዘዝ ነገር ነው። እኛ ወደ ቅዱስ ቦታ ስንመጣ እግዚአብሔር ፍቅሩ ነው። ብዙዎች አስበው ያመጣው ነው። በሰማይ በቅዱሳን መላእክት በምድር በደቂቀ አዳም ዛሬም ዘወትር ስሙ ለዘላለም የተመሰገነ ይሁን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን

ወኃጢአተ ኩሉ ህዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገድላትና ድርሳናትን